ሰላም ሰላም የቻናላችን ቤተሰቦች ዛሬ ለሁላችሁም የመጨረሻ የመጨረሻ ማስጠንቀቂያ እና የመጨረሻ ቪዲዮ ነው ይሄ። በዚህ ቪዲዮ የመጣበት ሀሳብ ማለት ነው፣ ቢኮዝ ብዙ ጊዜ ደጋግሜ ነው 2018 የሪሚዲያል ፕሮግራም ተማሪዎች የሆናቸው ሁሉ ደጋግሜም ሰረዋለሁ፣ ወይም ቪዲዮ ማለት ነው ግዴታ ከሆነብኝ። ንቁ ንቁ በቃ፣ ያላችሁበት ሁኔታ በጣም ሚያሳዝንና በጣም ያላችሁበት፣ አሁንም ያለፈው አመትን መድገማችሁ አይቀርም። ለምን እንዳልኳችሁ ልንገራችሁ ከደቂቆች በኋላ። ምን ምን ሀሳቤን አስረዳችኋለሁ። ግን ለዚህ ቪዲዮ ለዚህ ቻናል ዲስክ ሆናችሁ ሰብስክራይብ ማድረግ ይህ ለሁሉም ሰው ድረስ ላይክ ማድረጋችሁ ድረስ ወደ ገደለው እንግባ። ምንድነው ሀሳቤ? አራት ወር ብቻ ነው የቀራችሁ ለሪሚዲያል ማለት ነው። አራት ወር ከቀራችሁ ኢማጂን፣ አንድ ወር በዚህ ግቢ ስትገቡ ድረስ ከሰው ጋር እስክትለማመዱ ድረስ ትምህርቱን እስክትጀምሩ ድረስ አንድ ወር ያልፋል። ከዛ ሶስት ወር ምናምን ይቀራችኋል። ከዛ ሶስት ወር አንድ ወር ማጥናታችሁን ሲጀምር ሁለት ወር ይቀራል። ያኔ ስትሬስ ሙሉ ለሙሉ ይሆንባችኋል ማለት ነው። በጣም እየተሳሳተ ሰዓታት ያላችሁን ነገር አሁን አንድ በአንድ እነግራችኋለሁ። ቪዲዮ ማርዘም ስለማልፈልግ ነው ማለት ነው። ምንድን ነው አንድ ጊዜ ጄኑሊ ልንገራችሁ፣ ያለፈው አመት ምን አጋጥሟችሁ ብዙ ተማሪዎች እንደወደቁ ልንገራችሁ። አንደኛው ያለውን ጊዜ ሾርት ጊዜ አጠቃቀሙ ነው። አውቅ ይሄ ደግሞ ብዙ ሰውን ያስወደቀ እንደሆነ ሁሉም ሰው ይናገራል። ለሞ ሰክሰስ የሆነ ሰው ምንድን ነው ሰክሰስፉል ለምንድን ነው ዲሲፕሊን ያገኘው ሲባል ጊዜ አጠቃቀም ፕላን አወጣለው፣ ስኬጁል አወጣለው፣ አጠናን ስማርት አጠቃቀም ተጠቀመ። ይሄ ሁሉ ነው ሪዝም ያደርገው ማለት ነው። ለዚህ ለ2018 የሪሚዲያል ፕሮግራም ተማሪ ከሆናችሁ ሁሉ እናንተ የጥሪ እስቴት ላይ ውጡ። በቃ ዩኒቨርሲቲ ከጠራ አንደኛ በቻኔል ሰራላችኋለሁ። ፕሪፓሬሽናችሁን አንድ ብላችሁ ጀምሩ። ፕሊዝ አንድ ብላችሁ ፕሪፓሬሽናችሁ መጀመር አለባችሁ። ሰው ምን ይላል? በአሁን ጊዜ አራት ወር እየቀረ አራት ወር ደግሞ አራት ወር ራሱ አይቀራችሁም። ሶስት ወር፣ ሁለት ወር ነው በስተክል ለማጥናት ያለባችሁ። ሁለት ጥፋት እያጠፋችሁ ያላችሁ ነው። አንደኛው ልንገራችሁ አራት ወር አሁን በሚቀጥለው ማለት ነው። ሁለት ነገር ልቀዳቸው። አንደኛ የታይም ማኔጅመንት፣ የታይም አጠቃቀማችሁ አሁን ከያለው አውጡ። በቃ ስድስት ወር ሶሻል ሚዲያ ተጠቀማችሁ አሁን ኮምፕሊት ሊተው። በቃ ስኬጁል አወጡ፣ ፕላን አውጡ። ይሄ ሁሉ ግዴታ ነው። ሁለተኛ ደግሞ ምንድን ነው ቲዩቶሪያል አትከታተሉ፣ በዚህ አራት ወር ማለት ነው። ኢማጅን፣ ይሄ ዘቤስት አድቫይስ አንድ ሪሚዲያል ተማሪ ልሰጥ የሚችል ነው። ቢኮዝ አራት ወር ማለት ቲዩቶሪያል ለማየት ሰዓት የለም፣ ኮምፕሊት ሰዓት የለም። በቃ ካያችሁም ኩዌሽን ሪቪው ወይም ኩዌሽን እየሰራችሁ ኩዌሽን የሚሰራ ቻናል ካለ ይሁና እዛ መግባት ትችላላችሁ። ግን ቲዩቶሪያል ዲቴይል አንድ ሰዓት ሁለት ሰዓት ኮምፕሊትሊ አታረጉ። እኛም ለዚህ ነው ፕራይቬት ክላሳችን ለሁሉም ተማሪ እንዲነቃ ብለን ያስገባን የጀመርነው ቻናል ፕራይቬት ክላስ አለ ማለት ነው። እሱም ምን እንደሆነ እነግራችኋለሁ። ሀያ አንድ ቀን ቻሌንጅ ነው ማለት ነው። ሀያ አንድ ቀን ቻሌንጅ ውስጥ ብዙ ነገራቶች ሙሉ ለሙሉ ተማሪ 2014 2017 ተማሪዎች ለምን እንደወደቁ ኢንትራንስ እንደዚሁም ምን ሪሚዲያ ላይም ማስተካከል እንዳለባችሁ ከታይም ማኔጅመንት፣ ከስኬጁል አወጣት፣ ከፕላን አወጣት ሁሉንም ሳብጀክት ከኤስ ከዜድ እንዴት ማጥናት እንዳለባችሁ፣ ቲዩቶሪያል ኮምፕሊትሊ አንሰጥም። በቻናላችን ላይም በፕራይቬት ክላሳችን ላይም አንመክርም። ሾርት ታይም ነው ያላችሁ። ራሳችሁ በራሳችሁ ታጠናላችሁ። ዩኒት 1 ዩኒት 2 ብላችሁ በራሳችሁ ታጠናላችሁ። ይሄ ሂንቱ ስላላችሁ ለእናንተ አዲስ አይደለም ግን ይህን የኛን ኦፈር ማግኘት ከፈለጋችሁ መንቃት ከፈለጋችሁ ከ99 ፐርሰንቱ አንድ ፐርሰንቱ መሆን ከፈለጋችሁ ከስር ማስቀመጥላችሁ የስልክ ቁጥር አለ ማለት ነው። እሱን ጆይ ማድረግ ትችላላችሁ። የምንሰጠው አገልግሎት ሾርትኖችን እንሰጣችኋለን ፒዲኤፍ እኛ ሙሉን እናንተ ማጥናት ብቻ ነው እኛ የሚያስፈልጋቸው ነገር ሁሉ ስኬት፣ የጥናታችሁን እንትን ስኬታማ ለማድረግ ምናረገው ማናረገው የለም ማለት ነው። ስተዲ ቲፖችን እንሰጣችኋለን። ሾርት ኖቶችን፣ ያለፉ ፔፐር፣ የሪሚዲያል ኤግዛሞችን፣ የተለያዩ ኩዌሽኖችን እንሰጣችኋለን። ይሄ ብቻ አይደለም፣ ሾርትኖት አወጣት እንደዚሁም ሃምሳ ፐርሰንት ዲስካውንት ሁለተኛ ዙር ሲንጀምር ማለት ነው እናደርግላቸዋል ነው። ሁለት ዙር ነው ያለው። አንደኛው ዙር 21 ቻሌንጅ ነው ማለት ነው። እሱን ከጨረስን በኋላ ትንሽ ቆይተን የሶስት ወር ዙር ለሪሚዲያል ማለት ነው ፕሪፓሬሽናቸውን እንዲጨርሱ ማለት ነው በኩሽን እንሰጣቸዋለን ማለት ነው። ለተወሰነ ሳብጀክቶች ኩሽን ድርቅ አርግተን ወደ 200 ወደ 300 ወደ 400 ኩሽኖች እንሰራለን ማለት ነው። ሁለተኛ ዙር ላይ እሱ መግባት የሚችሉ አንደኛ ዙር የገባ ብቻ ነው። አንደኛ ዙር የገባ ምን እንደሚያገኝ ልንገራችሁ። ለሁለተኛ ዙር 50% እስከ 40% ዲስካውንት ያገኛል። ይሄ እድል የትም አታገኙትም። ኢቨን አንደኛ ዙሩን ያልገባ ሁለተኛ ዙሩን መግባት አይችልም። ይሄ እድል እንዳያልፋችሁ ዋጋው ሁሉም ሰው ኪሽ የሚገኙ ነው ማለት ነው። አናግሩኝ እስኬጁል ልክላችኋለሁ፣ የምሰጠውን አገልግሎት ልክላችኋለሁ። ሁላችሁም ልግባ ልግባ ነው። በአሁን ጊዜ ስፔሻሊ ብዙ ሰው ልግባ ልግባ ብሎ ጆይን ለማድረግ ፍላጎት ስላለው ውስን ቦታ ያለን ሁላችሁ መግባት ከፈለጋችሁ፣ ጥቂት ባለን ጊዜዎች፣ ምዝገባ ጊዜዎች ማለት ነው። ዋጋው በየቀኑ ስለሚጨምር ማለት ነው፣ ይህ እድል እንዳያልፋችሁ ማለት ነው። በየሶስት ቀኑ በየአራት ቀኑ ዋጋው ስለሚጨምር፣ በአሁን በዲስካውንት ቀን ያለ ነው ማለት ነው። ይህን እድል ተጠቀሙ። ከስር ኮንታክት አድርጉኝ። ምን እንደምንሰጥ አገልግሎት እሰጣችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን